ኢትዮጵያውያን እነዚህን ዕለታት ከጫፍ እስከ ጫፍ በጣም አክብረው የሚጠብቋቸው ናቸው። በነገራችን ላይ ኢትዮጵያውያን እንዲህ ስናደርግ አይተው፣ አሁን ዓለም እንግዲህ ከኛ በተለየ ርቀት ላይ ነው ያለው እና ዝም ብላችሁ እኮ ነው የምትደግሙት የሚሉ አይጠፉም መቼስ። እና ከጥንት ከታሪክ ጀምሮ እንዴት የወሰድነው እንደሆነ የታሪክ ማስረጃን ጭምር እየጠቀስን ማየት እንችላለን። እና አሁን አውሮፓ ስለወደቀች እንደ አውሮፓ ክርስትና ማለት አይቻልም እና

የእኛ በጣም እንዲሁ ሳስበው፣ ነው እንደው ለራስ አድልቼ ይሆን አላውቅም። ምክንያቱም በዚያ ዘመን የሚፈጸመው ነገር በተለይ ሕማማት ላይ አሁን ድረስ ላይቭ ሆኖ እናገኘዋለን፣ እኛ ጋር ሕያው ሆኖ እናገኘዋለን። እና ይደንቃል። እያንዳንዱ ነገር እናንተ ስታነሱት የነበሩ እስካሁን ስንወያይበት ነገሮች ሁሉ በኢትዮጵያ ቤተ ክርስቲያን እንደ ሕይወት እንዳለው እንዲቆመው ሲመላለሱ ማየት ሩቅ አይደለም፣ እንደሌለው ታሪክ አይደለም። እኛ ጋር ምናልባት፣ በእኛ ታሪክ እንዳይሆን መስጋት ነው እንጂ። ለዚያ ነው አበውም ኃጢአትን መስራት ከቤተ ክርስቲያን መራቅ በክርስቶስ ቁስል ላይ ተጨማሪ ምስማር መምታት ነው እያሉ የሚናገሩት። ለዚያ ነው ከዚህ ሕይወት መራቅን ጊዜ እንደዛ ነው የምንሆነው እና አንድ መናገር የፈለግኩት ጸሎተ ሐሙስ ላይ እንግዲህ ብዙ ስያሜ አለች። አረንጓዴዋ ሐሙስ፣ የልምላሚ ሐሙስ ትባላለች፣ ሕጽበተ እግር ትባላለች ወይም ደግሞ የህጽበት ሐሙስ ተብላም ትጠራለች። የምስጢር ሐሙስ ትባላለች። ብዙ ነው መጠሪያዋና በዚህ ችለት እንደው እናቶች እንኳን እንዴት ከስርዓቱ ጋር ተላምደው እንደሚሄዱ አሁን ለምሳሌ በወሎ ትኩሴ፣ በጎንደር ደግሞ ጉመራ ነው ሙገራ፣ ጉመራ ይመስለኛል እንደዚ የሚባል ህብስት ይጋገራል። እነዚህ ህብስቶች የሚጋገሩት በዓመት አንዴ ሐሙስ ዕለት ብቻ ናቸው እና የሚጋግሩትን እናቶች ሄደን ብንጠይቃቸው ለምንድን ነው ብንላቸው ይህቺ የምስጢር ዕለት ነች ብለው ነው የሚነግር የምስጢር ዕለት ነች። በዚህች ዕለት ህብስትን ለሐዋርያቱ ሰጥቷል። ስለዚህ ለዚያ ምሳሌ በዚያች ዕለት ብቻ ከ365 ቀን እንግዲህ ዕለተ ሐሙስን ጠብቀው ብቻ የሚጋግሯት ነች፣ በሌላ ዕለት አትጋገርም እና በኑሮ ጭምር በዕለት ተዕለት ህይወታችን ጭምር የምትገለጽ መሆኑን እንዲሁ ማየት እንችላለን። እያንዳንዱ ቀን በዚያ የሚገለጽ መሆኑን ወደ ሰሙነ ሕማማት ስርዓቱ ስንመጣ እንግዲህ ፋሲካን የምናከብረው ከድሜጥሮስ በኋላ ነው። ሰንበት ብቻ ሆኖ የቀጠለው እንጂ ከድሜጥሮስ በፊት መጋቢት 29 የጥንተ ትንሣኤውን እየጠበቅን ነበር የምናከብረው። ወይም ደግሞ አባቶቻችን የሚያከብሩት በእነሱ ተገብተን ስንናገር ነው እንግዲህ የምናከብረው ብለን የምንናገረው እና የሰሙነ ሕማማት ከ22 2 ጀምሮ ከመጋቢት 22 መጋቢት 22 እንደምናውቀው ጥንተ ሆሳዕና ነው እና ከመጋቢት 2 22 እሑድ እስከ 27 ድረስ 28 ድረስ እንደዛ ያስቡታል። 28 ማለት ቅዳሜ ነው የሚሆነው በእኛ በአሁኑ ማለት ነው። የስቅለቱ ማግስት በመቃብር ስጦ ነው የሚያሳልፈው ማለት ነው። 29 ማክሰኞም፣ ሰኞም፣ ረቡዕ በማንኛውም ቀን ቢሆን ትንሣኤ ተብሎ ይከበራል። ልክ ታኅሣሥ 29ን ልደት ብለን እንደምናከብረው እንደዛ ነበረ። ከድሜጥሮስ በፊት የነበረው አከባበር እና በጥንቱም ዘመን ከአብይ ጾም ይበልጥ ነበረ። በአብይ ጾም በደንብ ይቆዩና ከዚያ በኋላ ሕግ ሁሉ ጠብቆ የሚከበርበት ነው። የጥንት ክርስቲያኖች እንግዲህ እስከ ትንሣኤ ድረስ ለስድስት ዕለታት ከምግብ ተከልክለው ይጾሙት ነበር። ለስድስት ዕለታት ስንል ከትንሣኤ ማነው፣ ከሆሳዕና አምስት ሰዓት ጀምሮ ምግብ አይቀምሱ እና ለስድስት ዕለታት ምግብ ሳይመገቡ እስከ በዓሉ ድረስ የሚደርሱ ነበሩና ና እንደውም ኤገሪያ የምትባል አንዲት ጎብኚ ነበረች፣ ግብፅንና ኢየሩሳሌምን የጎበኘች። ታላቁ ቆስጠንቲኖስ ካረፈ ከ50 ዓመት በኋላ እንግዲህ በግብፅ እና በኢየሩሳሌም ተገኝታ ያየችውን የተናገረች። ቆስጠንቲኖስ ያረፈው እንግዲህ በሰላሳዎቹ ብንል፣ 325 ኒቅያን እሱ ነው አደለም ያዘዘው የተከናወነው በሰላሳዎቹ አለፈ አረፈ ብንል ከሰላሳዎቹ ላይ ስንደምርበት ሀምሳ ዓመት በሦስት መቶ ሰማንያዎቹ ማለት ነው። በዚያን ጊዜ አካባቢ ከሦስት መቶ ዓመት በኋላ ማለት ነው። እንግዲህ ከሦስት መቶ ምናምን ዓመት በኋላ ከስቅለቱ ማለት ነው። ከዚያ በኋላ ሄዳ በዓይኗ ያየችውን የጻፈችው በጣም ኤንሸንት የሆነ ሶርስ ነው። በታሪክ ላይ ሕማማት በጥንቱ ዘመን እንዴት እንደሚከበር የሚያሳይ ከእሷ የቀረበ ሶርስ ማግኘት ከባድ ነው። በእርግጥ የሐዋርያት መጻሕፍት እንዲህ እንዲህ ያሉ ግን በአርኪዎሎጂ ተገኝቶ የእሷ ስራዋ ያ ትክክለኛ ማረጋገጫ ሆኖ የተቀመጠ ነው። እንግዲህ እሷ እንደገለጸችው ከሁሳይና አምስት ሰዓት እስከ ትንሣኤ ድረስ ሲጾሙ መመልከቷ አንጽፋለች። ስለዚህ በየሁለት ቀን ይበላ ሲሉ አባቶች ስድስቱን ቀን እንጹም ሲሉት ወይም ደግሞ በከተማ ላለነው እስከ አስራ ሦስተኛው ሰዓት ጾም ይሁን፣ እንጀራ በጨው ብቻ ይቀመስ ሲሉ በዚህ ጊዜ እንግዲህ የባሰው አለ ማለት ነው። የባሰው አለ እንዲህ የሚያሳልፉ ነበሩ። አሁንም በዚህ ዘመንም አሉ። እግዚአብሔር በሚያውቀው ራሳቸውን ስላልገለጡልን ነው እንጂ አሉ፣ እንደዚያ የሚያሳልፉ ብዙ አባቶች። እንግዲህ በሀገራችንም ዳቦ በጨው ብቻ እየተመገቡ የሚቆዩበት ጊዜ ነው እና በትእዛዝም በሐዋርያት መጽሐፍት የተጻፈ ነው። በመጽሐፈ ሲናዶስ ወይም ትእዛዝ ሐዋርያት ላይ እንደውም እግዚአብሔርን ከማገልገል ውጭ የስጋ ተግባር ፈጽሞ እንዳይሰራበት ይታዘዛል። መንግስት የመንግሥት መስሪያ ቤቶች ይዘጋሉ። የግለሰብ መስሪያ ቤቶች ይዘጋሉ። ትምህርት ቤቶች ይዘጋሉ። ሰው ሁሉ የክርስቶስን ስቅለት ብቻ ሌትም ቀንም እያሰበ በቤተ ክርስቲያን ያሳልፋል። በነገራችን ላይ በዚህ ዘመን አልሆነም እንጂ በቆስጠንጢኖስ ዘመን ከሆሳዕና ጀምሮ እስከ ትንሣኤ ዝግ ነው። መስሪያ ቤቶች የመንግስት ዝግ ናቸው። ህግ ወጥቶ ማለት ነው። ብሔራዊ በዓል ተብሎ ብሔራዊ ሳምንት ተብሎ እና ሁሉ ነገር ዝጎ ነው። እንግዲህ የበዓሉን ግዝፈት ነው የሚያሳየው። በቤተ ክርስቲያን ያሉ በዓላት ሁሉ የበዓልነት ትርጉምን የሚያገኙት በጌታ በዓላት ነው። የጌታ በዓላት ደግሞ ዘጠኝ አበይት አሉ። ከዘጠኙ አራቱ እኛ በጣም አጉልተን እናውቃቸዋለን። አሁን ልደት በጣም የጎላ ነው፣ ጥምቀት የጎላ ነው። ከነዚህ በላይ ደግሞ ስቅለትና ትንሣኤ ይጎላሉ። ሁለቱ እና ሁለቱ በጣም ስለጎሉ ሳምንታቸውን ጭምር በነሱ መንፈስ ያደርጉታል። ምን ሳምንታቸው፣ ወሮቻቸውን ማለት እንችላለን ስቅለት ከሱ በፊት ያለውን በሙሉ ሰሙነ ስቅለት ያደርጓል፣ ሰሙነ ሕማማት የምንለው ትንሣኤም፣ ከዚ ቀጥሎ ያለውን ሳምንት ሰሙነ ትንሣኤ ያደርጓል። እና ሰሙናቱ ጭምር የጌታ ቤት በዓላት ናቸው። ከዚያ ደግሞ ሀምሳውን ቀን እንደ አንዲት ሰንበት ይላል። ስቅለትም እኮ እንደዚያው ነው። ስለ ስቅለቱ አይደለ አብይ ጾምን ሙሉ የምናሳልፈው እና ከዚያ ጋር፣ በዚህ ዘመን በነገራችን ላይ ብዙ አባቶች የክርስቶስን ስቅለት እያነበቡ ይቆያሉ በህማማቱ ብቻ አይደለም። አሁን መልካ መልክ በሕማማት አይነበብም። በኋላ በዝርዝር እንመጣበታል። በሕማማት ብቻ ሳይሆን ግን በአብይ ጾም መልካ መልክ ይደግማሉ። ከዚያ ውጭ ግን ስለ ክርስቶስ ስቅለት የሚያሳስባቸውን ነገር በስፋት እያነበቡ ይቆያሉ። ድርሳነ ማህያዊ በብዛት ይነበባል። ግብረ ሕማማት ይነበባል። ሌሎችም መጽሐፍት አበው እሱን የክርስቶስን ሕማም እያሰቡ እንዴት እንደሚኖሩ አበው ማየት እንችላለን። ለምሳሌ ዜና አበውን ያነባሉ። አሁን መዝሙረ ዳዊት እሷ የሚቀር አይደለም በሕማማትም ከማይከለከሉት ከሚጸለዩት መካከል ነው። እና እነሱን የዕለቶቹን ካደረሱ በኋላ መልኩን፣ መዝሙረ ዳዊትን፣ ውዳሴ ማርያምን የመሳሰሉ ካደረሱ በኋላ ቀኑን ሙሉ የሚመሰጡባቸው ደግሞ መጻሕፍት አሉ። እንደ ዜና አበው፣ መጽሐፈ መነኮሳት፣ ግብረ ሕማማት፣ ድርሳን ማህያዊ፣ ድርሳነ ማያዊ የመሳሰሉት መጽሐፍትና በሱ መንፈስ ያመጠዋል ነው። ስቅለትም ከኋላ ያለውን፣ ትንሳኤም ከእሱ በኋላ ያለውን በዚያ መንፈስ ያመጠዋል። ስለዚህ በንጉሥ ቴዎዶሲዩስ ዘመንም እንዲሁ የመንግስት መስሪያ ቤቶችም የግልም ሙሉ በሙሉ ዝግ መሆናቸውን ከዚያ አንጻር ማየት እንችላለን። ለረጅም ጊዜ እንግዲህ በሀገራችን ስቅለት ሁልጊዜ በዓል ነው። ሕማማት ሙሉ በዓል የነበረበትን አናስታውስም። በእርግጥ ይህንን የምናነሳው ማዕከላዊ መንግስት ኖሮ ስርዓት አስተዳደር ኖሮ እንደዛ ሲሰራ ነው እንጂ በየገጠሩ ከሆሳና አርብ ጀምሮ እስከ ዳግም ትንሣኤ እንደውም፣ የሆሳና አርብ ሞፈር መስቀያ ትባላለች፣ ወፍጮ መድፊያ ትባላለች። ከዚያ በፊት ለሁለት ሳምንት የሚበቃቸውን ያዘጋጁና እንደዛ አድርገው ያከብራሉ። እና በገጠር እንዴት ከዚያ ጋር ተዋህደውት እንደሚሄዱ የሚያሳይ ነው ይሄ ነገር።